የኢትዮጵያ ጥራት ሽልማት ድርጅት በአስራ ሁለተኛ ዙር የሚያዘጋጀውን ውድድር የኢትዮጵያ መድኃኒት አቅራቢ አገልግሎት ዘንድሮ ለሶስተኛ ጊዜ እንደሚወዳደር ይታወቃል። በመሆኑ አገልግሎቱ ጥራትን በተመለከተ የጥራት ልዕቀትና አመራር እንዲሁም የሀብት አስተዳደር ላይ ለቡድን መሪዎች ለሁለት ቀናት የቆየ ስልጠና ተሰጥተዋል። በዚህም ስልጠና ላይ ተገኝተን የነበረውን ቆይታ ተከታትለናል። አብራችሁን ቆዩ። ስለ ጥራትና ስለ አይሲቲ የሚወራበት ሰዓት ነው። ማንኛውም ተቋም ስለ ጥራት ካላወራ ጥራትን ይዞ ካልሰራ ወይም ደግሞ አይሲቲን ይዞ ካልሰራ ሕልውና አነጋጋሪ ነው የሚሆነው። ከዚህ ጋር ተያይዞ የመሥሪያ ቤታችንን ሊደርሽፖች ይህን ከግምት ውስጥ በማስገባታቸው ጥራት ላይ በደንብ እንዲሰራ ከፕሮዳክትም አኳያ ከሰርቪስም አኳያ ስራዎቻችን ጥራትን ያገናዘቡ፣ ጥራትን ማዕከል ያደረጉ እንዲሆኑ ስለታሰበና እሱ ላይ ኮሚትድ ሆነው እየሰሩ ስለሆነ የተለያዩ የጥራት ፕሮግራሞችን ተግባራዊ እያደረገና ያለ ነው። ከዛ ውስጥ የጥራት አስተዳደር ስርዓት ወይም ደግሞ ኳሊቲ ማኔጅመንት ሲስተም አለ። እሱን ተግብረን ሰርቲፊኬት አግኝተን ብዙ መሻሻሎችን አይተንበታል። በተጨማሪም ደግሞ ከካይዘን ጋር ግሎባል ካይዘን ኢንስቲትዩት ጋር አብረን እየሰራን ነው። ይህም ስለ ጥራት ነው። የኢትዮጵያ ጥራት ሽልማት ድርጅት ሁለት መሰረታዊ አላማዎችን ለማሳካት ነው እየሰራ ያለው። አንደኛው የጥራት ሽልማት ስርዓትን በመዘርጋት የሀገሪቱን ተወዳዳሪነት ለማሳደግ ነው። ሁለተኛ ደግሞ ጥራት ባህል እንዲሆን ጽንሰ ሀሳቡን በማስራት ጥራትን ባህል ማድረግ ነው። ስለዚህ የመጀመሪያውን ለማሳካት የሀገሪቱን ተወዳዳሪነት ለማሳደግ የሚለውን በዓለም አቀፍ ደረጃ ታዋቂ የሆኑ የጥራት መመዘኛ መስፈርቶችን በመቀመር በእነዛ መስፈርቶች አማካኝነት ተቋማትን በመመዘን ከሂደቱ የሚማሩበትን ግብረ መልስ በመስጠት ስልጠናዎችን በመስጠት አጠቃላይ ስለ ጥራት ስለ ልህቀት እና ስለ ተቋማዊነት በቂ እውቀትና ግንዛቤን በመፍጠር እና እያንዳንዱ ድርጅትና የእያንዳንዱ ግለሰብ ዋና የስራ ኢላማ እንዲሆን ጥራት ማለት ነው፣ እሱን በማስገንዘብ እንግዲህ አገሪቱ ተወዳዳሪ እንድትሆን የበኩላችን አስተዋጽኦ እያደረግን ነው እንደ ድርጅት ማለት ነው። በሁለተኛ ደረጃ ጥራት አንድ ጊዜ ብቻ የምንተገብረው ሳይሆን ባህል መሆን መቻል አለበት ነው። ጥራትን ባህል ለማድረግ ደግሞ አዌርነስ በመፍጠር ረገድ ብዙ ስራዎች መስራት ይኖራሉ። ከዚህ አንጻር ሲምፖዚየሞችን ማዘጋጀት፣ ኮንፈረንሶችን ማዘጋጀት፣ የሚነበቡ ጽሁፎችን ማውጣት፣ አሁን ዘመኑ የፈጠራቸውን ዲጂታል የመገናኛ አውታሮችን በመጠቀም ስለ ጥራት ማህበረሰቡን፣ አምራቾችን፣ አገልግሎት ሰጮችን ደጋግሞ በመንገር ደጋግሞ በማስተማር ያለ ጥራት መወዳደር እንደማንችል ጥራትን ባህል ካላደረግን እንደ ሀገር ሰርቫይቭ ማድረግ እንደማንችል እናስረዳለን። አሁን ባለው ሁኔታ ላይ ጥራት መሰረታዊ ነገር ነው። ያለ ጥራት መወዳደር አይቻልም፣ ያለ ጥራት እንደ ሀገር መቆም አይቻልም። ያንን ጽንሰ ሀሳብ ማስረጽ ይገባል ማለት ነው። እንደ መንግስት ተቋማት ስንመለከት ሁለት ነገሮችን ልብ ልንል ይገባል። ፐብሊክ ሰርቪስ የምንለው የመንግስት አገልግሎት ሰጭ ተቋማት የምንላቸው ጥራት ያለው አገልግሎት ለዜጋው መስጠት ግዴታቸው ነው። ዜጋውን በበኩሉ ጥራት ያለው አገልግሎት ከመንግስት ማግኘት መብቱ ነው። ስለዚህ ይህንን ግዴታና መብቱን ለመወጣት የመንግስታዊ ተቋማት ኃላፊነታቸውን በሚገባው ለመወጣት ጥራት ያለው አገልግሎት ለመስጠት አሰራሮቻቸውን ማዘመን፣ ዲጂታል ማድረግ ከስተመሩ ዜጋው የሚያስደስተውን የሚፈልገውን ነገር በጊዜው በማቅረብ በዜጋውና በመንግስት ተቋማት መካከል ትምምንን በመፍጠር ወደፊት ማደግ ይገባናል ነው። ያለ መንግስት ተቋማት ጥንካሬ የግል ተቋማት ብቻቸውን ስለጠነከሩ የትም ሊደርሱ አይችሉም። ሁለቱም ሲጠነክሩ፣ ሁለቱም መደጋገፍ ሲችሉ ነው ሀገሪቱን ተወዳዳሪ ማድረግ የምንችለው ብለን ናምናለን። ስለ ጥራት ከዋናው ከቤቱ ከጥራት ሽልማት ውድድር ከሚሰጠው አካል ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን በተለያዩ ታይትሎች ላይ ስልጠና እንዲሰጠን አብረን እየሰራን ያለ ነው ሰው በዛ መሰረት ይሄ ድርጅት ስልጠናውን እየሰጠን ያለው። ስልጠናውን ሲሰጠን ደግሞ ምን አይነት ኤሪያ ላይ ምን አይነት ሰዎች መሰልጠን አለባቸው የሚለውን ታይትል ሴሌክት ተደርገን በመጀመሪያ ዙር ቲም ሊደሮች ኳሊቲ ኤክሰለንስ ሊደርሺፕ የሚል አንድ ታይትል እና ሪሶርስ ማኔጅመንት የሚል ሁለተኛ ታይትል እሱ ላይ እየሰለጠኑ ነው ያሉት። ሶ ከነሱ ምንድን ነው የምንጠብቀው ይህን ስልጠና ከወሰዱ በኋላ አንደኛ፣ አስራ ሁለተኛው አገር አቀፍ የጥራት ሽልማት ውድድር ላይ ተወዳድረናል። እሱ ላይ ጥሩ ውጤት ማምጣት ይህን ለማድረግ እንግዲህ ይህን ስልጠና ከወሰዱ በኋላ እነዚህ ቲም ሊደሮች ወደ ኦፊስ በመመለስ ስልጠናውን ተግባራዊ ማድረግ አፕሊካብል የሆነ ስልጠና ነው እየተሰጠ ያለው። አሁን ተግባራዊ ሊደረግ የሚችል ስልጠና ነው እየተሰጠ ያለው። ሰው ይህን ስልጠና ወደ መሬት ማውረድ እንደን ጥሩ ውጤት ማምጣት አሸናፊ መሆን፣ ከዛ ባለፈ ደግሞ በሚሰጡን ግብረ መልሶች መሰረት ቀጣይነት ያለው መሻሻል ነው። ቶታል የሆነ ኳሊቲን የሚያመጣውና ይህን ቀጣይነት ያለው ማሻሻል እውነት ማድረግ በሚሰጠን ግብረ በሚሰጠው ስልጠና መሰረት ማለት ነው። የትኛውም ጥራትን ሊያመጣ ሊያሻሽል የሚችል ቀዳዳ ከተገኘ ኢንቮልቭ እናደርጋለን እና በዛ መሰረት የአርፒን ሴትል ካደረግን በኋላ አሁን ስለ ጥራት ማውራት አለብን። በዛ መሰረት አሁን ለሶስተኛ ጊዜ የአስራ ሁለተኛውን ዙር አስራ አንደኛውን ዘለናል። የአስራ ሁለተኛውን ዙር ተወዳድረን የሚላክልንን ሰልፍ አሰስመንት ቱል ሞልተን በስርዓት ልከን እሱም ተገምግሟል። በነገራችን ላይ አሁን ሳይት ቪዚት ነው የሚቀራቸው። መልካም እንግዲህ የኢትዮጵያ መድኃኒት አቅራቢ አገልግሎት ከዚህ በፊትም በኢትዮጵያ ጥራት ሽልማት ድርጅት ሞዴል ውስጥ ኤክሰለንስ ሞዴል ውስጥ ተወዳድሮ ያለፈ ነው። ከጥራት ጋር በተገናኘ የአይሶ ስታንዳርዶችን በመተግበር ካይዘንን በመተግበር እያደረገ ያለው እንቅስቃሴ የሚታወቅ ነው። ይሄ አመራሩ ለጥራት ያለውን ኮሚትመንት የሚያሳይ ነው። ስለዚህ ይሄ የሚደነቅ ነገር ነው። እንደ ኢትዮጵያ ጥራት ሽልማት ድርጅት ከማወዳደርን ባለፈ በሂደቱ ያየናቸውን ፊድባክ ወይም ግብረ መልሶችን በጽሁፍ ሰጥተናል። አይሆፕ ያንን እየሰሩበት ነው ብለን እናምናለን። ከዛ ባለፈ ደግሞ ጥራትንና ልህቀትን የተመለከቱ የሀብት አጠቃቀም በተመለከቱ ፕሮሰስን የተመለከቱ ጽንሰ ሀሳቢ ጉዳዮችን ደግሞ በስልጠና ተደራሽ የምናደርግበት ሁኔታ ነው። ዛሬ የዛ አንዱ አካል ነው። እንግዲህ ወደፊት ከዚህ በተሻለ ሁኔታ ላይ መስራት አለብን ወይም መስራት ይኖርበታል ብዬ የማስበው አጠቃላይ የኢትዮጵያ መድኃኒት አቅራቢ አገልግሎት መዳረሻ የሚሆነው የኢትዮጵያ ማህበረሰብ በቂ መድኃኒት በፈለገው ጊዜ በፍጥነት አግኝቶ አላስፈላጊ የሆነ ወጪ ከማውጣት ተቆጥቦ አብዛኛው ማህበረሰብ ያው እንደ ኢትዮጵያ ድሀ ማህበረሰብ ነው፣ የመክፈል አቅሙ ያን ያህል ብዙ አይደለም። ስለዚህ ለዚህ ማህበረሰብ ኢትዮጵያ መድኃኒት አቅራቢ አገልግሎት ያስፈልገዋል። ሁሉም ባለበት ሁኔታ እዛ ደረጃ ኦልሞስት እየደረሰ ነው፣ ግን እሱን ይዞ መቀጠል ያስፈልጋል። እሱን የበለጠ ተደራሽ ማድረግ ያስፈልጋል። ማለት በዚህ ሂደት ውስጥ በግብይት ሰንሰለት ውስጥ በተደራሽ በማድረግ ሰንሰለት ውስጥ ያሉ የሚንጠባጠቡ ነገሮችን በየጊዜው እየተከታተሉ ፊክስ እያደረጉ ያው የመጨረሻ መዳረሻችን ዜጋው ነው፣ ደስተኛ የሆነ ዜጋ መፍጠር የምንችልባቸውን ሁኔታ ላይ በርትቶ ይሰራል ብዬ ተስፋ አረጋለሁ። ስልጠና በጣም መሰረታዊ ነገር ነው። በተለይ በተለይ አሁን ካለው ነባራዊ ሁኔታ ጋር ስለ ጥላት ካላወራሽ ስለ ኳሊቲ ካላወራሽ ደንበኞች አይኖርሽ ከስተመር አይኖርሽም። ከስተመር ከሌለ ደግሞ ህልውና አይኖረውም መስሪያ ቤቱ ማለት ነው። በተለይ በተለይ ደግሞ አሁን ካለው ይሄ ከወጡት አዋጆች ጋር ተያይዞ እኛ እስካሁን ሶል ሰፕላየር ነበር እንደ ሀገሪቱ ማለት ነው። ምናልባት ወደፊት ከሪጅናል እንትን ጋር ተያይዞ ብዙ ኮምፒቴቲቭ ድርጅቶች ሊመጡ ይችላሉ፣ ወደ ሀገር እዚህ ላይ የሚሰሩ ማለት ነው። እነሱ በሚመጡ ሰዓት ከስተመርን ኳሊቲንና አይቲን ሴንተር አድርገን ካልሰራን በስተቀረ ለእኛ አዳጋጅ ስለሚሆን እዚህ ላይ በደንብ መስራት አለብን ብዬ እገምታለውኝ። እንደ ሊደርሽፕም በጣም ኮሚትድ ሆኖ እነዚህ ነገሮች ላይ በደንብ መስራት ይጠበቅበታል ብዬ አስባለሁ ሁሉም እና ለማረጋገጥ ማለት ነው። ከዛ ባለፈ ደግሞ እነዛ ለመስራት ትሬኒንጎች ያስፈልጋሉ፣ የተለያዩ ትሬኒንጎች ያስፈልጋሉ። ሰው እነሱን እያደንን ጋፖችን አይደንቲፋይ እያደረግን እዚህ ኤሪያ ላይ እንደዚህ አይነት ሰው መሰልጠን አለበት፣ ስፔሻሊ ከኳሊቲ እና ከአይቲ ጋር ተያይዞ ማለት ነው። በዛ መሰረት ሰዎችን ስልጠና እየሰጠን እያበቃን ውጤቱን ደግሞ እየገመገምን መሻሻል የሚገባበትን ኤሪያ እንደዛው እንዲሻሻል እያደረግን እንቀጠላለን ማለት ነው። በየአመቱ እንደ ሀገር ጥራት ላይ የሚያወዳድርና የሚሸልም ድርጅት አለ፣ ኢትዮጵያ የጥራት ሽልማት ድርጅት የሚባለው እሱ ላይም በመወዳደር ሁለት ነገር እንጠብቃለን። የመጀመሪያው ምንድን ነው? በውድድሩ መስፈርት መሰረት የሚሰጠን ግብረ መልስ አለን። ያ ግብረ መልስ እንደ መስሪያ ቤት አጠቃላይ እንደ አሰራር መሻሻሎችን ሊያመጣልን ስለሚችል እሱን እንጠቀማለን። ከዛ ባለፈ ደግሞ ለስም ግንባታ የተለያዩ ደረጃ ያላቸው ዋንጫዎች አሉ። እነሱ እንደ ሽልማት እንደ ማበረታቻ ስለሚያገለግሉ እነሱንም ታሳቢ አድርገን እንሰራለን በአጠቃላይ ከጥራት አስተዳደር ስርዓት ጋር ብዙ ስራዎችን ሰርተናል። ዋናው መስሪያ ቤትም በቅርንጫፉ ካይዘንም እንደዚሁ